ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን። ሰዎቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል፣ አብራችሁ ቆዩ። በቅድሚያም አርእስት ዜና በአዲስ አበባ የሚገኙ ዘላቂ ማረፊያ የቀብር ቦታዎች ላይ ህገወጥ ደላሎች ከተመን በላይ እያስከፈሉ ነው ተባለ። የኤርትራ የግዛት አንድነት ጥሰቶችን በተመለከተ መንግስት የያዘው መታቀብ አቋም ሁሌም እንደማይቀጥል ዶክተር ጌዲዮን አሳሰቡ። በኤርትራ ውስጥ በአፋርና በሌሎች አናሳ ብሔረሰቦች ላይ የሰብአዊ መብት ጥሰቶች እና መድሎች እየተፈጸሙ ይገኛል ሲል ጄኖሳይዶች አሳሰበ። እነዚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ መጥተናል። አብራችሁ ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ጀምሩ። በኤርትራ ውስጥ በአፋርና በሌሎች አናሳ ብሔረሰቦች ላይ የሰብአዊ መብት ጥሰቶችና መድሎዎች እየተፈጸሙ ይገኛሉ ሲል ጄኔሳይዶች አሳሰበ። ከ57 ሺህ በላይ የሚሆኑ የአፋር ተወላጆች በኤርትራ ውስጥ በሚደርስባቸው ማንነት ተኮር የሰብአዊ መብት ጥሰቶች እንዲሁም መድሎዎች ምክንያት መጠለያ ለመፈለግ ወደ ኢትዮጵያ መሰደዳቸውን ጄኔሳይዶች አስታወቀ። ተቋሙ ባወጣው ሪፖርት አፋሮች በኤርትራ በጣም ከተገለሉ የማህበረሰብ ክፍሎች መካከል ዋነኞቹ መሆናቸውን ጠቅሶ ለአስርት ዓመታት በኤርትራ መንግስት የሚመራ ጭቆና እንደደረሰባቸውም አመላክቷል። እንዲሁም የኤርትራ መንግስት ፖሊሲዎች የአፋር ማህበረሰብ ከጥንት መኖሪያ ማፈናቀሉን በመግለጽ ባህላዊ የአሳ ማጥመድ ስራዎችን እንደከለከላቸው እንዲሁም የጅምላ እስሮችን እንዳስከተለባቸውም ጠቁመዋል። በኤርትራ ውስጥ የሚገኙ የአናሳ ቡድኖች ሁኔታ አሳሳቢ ነው ያለው ጄኖሳይዶች፣ መንግስት በይፋ አራት ሃይማኖቶችን ብቻ እውቅና እንደሚሰጥ ጠቅሷል። እነዚህም የሱኒ እስልምና፣ የኤርትራ ኦርቶዶክስ፣ የሮማን ካቶሊክና ኢቫንጀሊካል ሉተር መሆናቸውን ገልጾ የሌሎች እምነቶች ተከታዮች ግን ኢላማ ይደረጋሉ፣ ይታሰራሉ፣ እንዲሁም ሃይማኖታዊ ነጻነታቸውን ይገፍፋሉ ሲል ተቋሙ አክሏል። ተቋሙ በኤርትራ ሰፊ የሰብአዊ መብት ጥሰቶች መኖራቸውን ገልጾ ላብነትን በተቃዋሚዎችና በአናሳ ብሔረሰቦች ላይ የሚፈጸሙ ሁከት፣ የመገናኛ ብዙሃን ገደብ እንዲሁም ስልጣን በፕሬዝዳንት ኢሳያስ አፈወርቂ እጅ ስር መከማቸቱንም አመላክቷል። በዚህም ኤርትራን በዘር ማጥፋት አስር ደረጃዎች ሞዴል መሰረት በመድሎ ደረጃ ሶስት በማደራጀት ደረጃ አምስት እና በወገንተኛ ደረጃ ስድስት ላይ አስቀምጧታል። ተቋሙ በተጨማሪ በሰሜን ኢትዮጵያ በተካሄደው ጦርነት ወቅት ኤርትራ የፈጸመችውን ድርጊት ታውግዞ ጉዳዩ ወደ ዓለም አቀፍ ፍርድ ቤት ወይም አይሲጄ እንዲቀርብ ምክር ሀሳብም አቅርበዋል። ተቋሙ ምክር ሀሳቡን አክሎም አሜሪካ ወይም የተባበሩት መንግስታት ድርጅት አባል ሀገር ኤርትራና ኢትዮጵያ በትግራይ ጦርነት ወቅት ለፈጸሙት የዘር ማጥፋት ድርጊት ክስ እንዲመሰረት እንዲሁም በኤርትራ ውስጥ የሚፈጸም የሰብአዊ ጥሰቶችን እንዲመረምር ጉዳዩን ወደ ዓለም አቀፍ ፍርድ ቤት እንዲቀርብም አሳስቧል። ጄኔሳይዶች ኤርትራ ሰራዊቷን ከትግራይ እንድታስወጣ እንዲሁም ለሁሉም ዜጎች በተለይም ለሃይማኖትና ለብሔር አናሳ ለሆኑ የማህበረሰብ ክፍሎች ጥበቃ በማድረግ የሃይማኖት፣ የመናገር፣ የመሰብሰብና የመምረጥ ነፃነታቸውን እንድታረጋግጥም ጥሪ አቅርበዋል። እንዲሁም የኤርትራ መንግስት ሁሉም የፖለቲካ እስረኞች እንዲፈታና ነፃና ፍትሃዊ ምርጫ እንዲካሄድም አሳስቧል። ሪፖርቱ በተጨማሪም ጥብቅ በሆነ የመገናኛ ብዙሃን ሳንሱር ምክንያት በጣም አነስተኛ መረጃዎች ከኤርትራ እንደሚወጡ ጠቅሶ የፖለቲካ ተቃዋሚዎች፣ ጋዜጠኞችና በአጠቃላይ ተቃዋሚ ተደርገው የሚታዩ ሰዎች በተደጋጋሚ ለዓመታት ያለፍርድ እንደሚታሰሩ እንዲሁም በርካቶች እንደጠፉም አመላክቷል። ከእነዚህ መካከል ከሁለት አስርተ ዓመታት በፊት በፕሬዝዳንት ኢሳያስ አፈወርቂ ላይ የተቃውሞ ንግግር ካሰሙ በኋላ የታሰሩ 11 ፖለቲከኞችና 16 ጋዜጠኞች ይገኙበታል፣ ሲሉም የተቋሙ ሪፖርት አስታውሷል። ሪፖርቱ አክሎም የግዳጅ የጉልበት ስራ እና የጊዜ ገደብ የሌለው ወታደራዊ ምልምል በአገሪቱ ውስጥ አሳሳቢ ችግር ሆኖ ቀጥሏል፣ ብለዋል። በቅርቡ የኤርትራ መንግስት ተቃዋሚ ፖለቲካና ወታደራዊ ቡድን ቀይ ባህር አፋር ዲሞክራሲ ድርጅት ከሦስት ወራት በላይ የወሰደ ከፍተኛ ወታደራዊ ስልጠና ያጠናቀቀ አዳዲስ ተዋጊዎችን ማስመረቁን ማስተዋወቁ ይታወሳል። የመረቃ ስነ ተከትሎ ድርጅቱ ባወጣው መግለጫ የድርጅቱ መሪና ወታደራዊ አዛዥ የሆኑት ኢብራሂም ሃሩ ሰልጣኞቹ ያሳዩት ዲሲፕሊን፣ ጽናት የሚደነቅ መሆኑን ጠቅሰው ስልጠናቸውን ማጠናቀቃቸውን የድርጅቱ ወታደራዊ አቅም ለማጠናከር አንድ እርምጃ ነው ማለታቸውን ተመልክቷል። እንደ ድርጅቱ ገለጻ ስልጠናው ትኩረት ያደረገው በውጊያ እንቅስቃሴዎች፣ በሽምቅ ውጊያ ስልቶች፣ በአካል ብቃት ማጎልበት እንዲሁም ግልጽ በሆነና ሕዝብ በሚበዛበት አካባቢዎች ስትራቴጂካዊ ስምሪቶችን ማከናወን ላይ ነበር። ኢብራሂም ሃሩ ቡድኑ የቀይ ባህር አፋር ማህበር መብት የመጠበቅና በኤርትራ መንግስት ይፈጸማል ያለውን ጭቆና የመቃወም ተልዕኮ በድጋሚ አረጋግጧል። በኤርትራ በተቃዋሚ የሚንቀሳቀስ የቀይ ባህር አፋር ዲሞክራሲ ድርጅት ቀደም ሲል ሐምሌ 6 ቀን 2017 ዓም በአፋል ክልል፣ ሰመራ ሎጊያ ከተማ ካካሄደውና በሺዎች በሚቆጠሩ በታደሙበት ሕዝባዊ ጉባኤ ማግስት ባወጣው የአቋም መግለጫ ዓላማው እስኪሳካ ድረስ ፖለቲካና ወታደራዊ ትግሉን በህይወት መስ የመስዋዕትነት ጭምር ለመቀጠል ያለመ ቁርጠኝነት አስታውቆ ነበር። ቡድኑ በመግለጫው ከኤርትራ መገንጠል በኋላ ገዢው ህዝባዊ ግንባር ለዲሞክራሲ ፍትህ ወይም ህግድፍ ከመጀመሪያው በቀይ ባህር አፋር ህዝብ ላይ በርካታ ኢፍትሐዊ ድርጊቶችና ግፎችን ፈጽሟል ሲልም ከሷል። እንዲሁም በአፍሪካ ህብረት ቻርተርስ ላይ የተረጋገጡ መብቶች በተለይም ደግሞ ከአንቀጽ አንድ እስከ 25 የተዘረዘሩን በመጣስ በቀይ ባህር አፋር ህዝብ ላይ ጭካኔ የተሞላባቸው ጭቆናና ኢፍትሐዊ ተግባራትን አድርጓል ብሏል። በመግለጫውም የኤርትራ የግዛት አንድነት ጥሰቶች በተመለከተ መንግስት የያዘው የመታቀብ አቋም ሁሌም እንደማይቀጥል ዶክተር ጌዲዮን አሳሰቡ። ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ የምትፈጽማቸው ጥሰቶች በተመለከተ የፌዴራል መንግስት የያዘው እርምጃ ከመውሰድ መታቀብ አካሄድ ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ እንደሌለበት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናገሩ። ዶክተር ጌዲዮን ኢትዮጵያ ከኤርትራ መገንጠል በፊት እና በኋላ በአሰብ ወደብ ላይ ባፈሰችው ከፍተኛ ሀብት ምክንያት አሰብ በፌዴራል መንግስት ዋነኛ ቅድሚያ የሚሰጠው ጉዳይ እንደሆነ መግለጻቸው ተዘግቧል። የውጭ ጉዳይ ሚኒስቴሩ ዶክተር ጌዲዮን ይህን የተናገሩት ትላንት ሐሙስ ህዳር 4 ቀን 2018 ዓ ም ሆርንቪው የተባለ ቲንክ ታንክ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባዘጋጀው የፖሊሲ ፎረም ላይ ነው። ዶክተር ጌዲዮን አምባሳደሮችን ጨምሮ የተለያዩ ሀገራት ዲፕሎማቶች በታደሙበት በዚህ መድረክ ላይ በአፍሪካ ቀንድ የታዩ ሰሞነኛ ሁኔታዎችን በተመለከተ የኢትዮጵያ መንግስት ፖሊሲና ምልከታን አቅርበዋል። የውጭ ጉዳይ ሚኒስቴሩ ገለጻ በተለይም ያተኮረው በኢትዮጵያና በኤርትራ ግንኙነት ላይ ነው። በኢትዮጵያና በኤርትራ መካከል ለዘመናት የዘለቀ ግጭት መነሻ ከድንበር ውዝግብ ወይም ከባህር በር ፍላጎት የተሻገ የተሻገረ መሆኑን እንዳብራሩት የውጭ ጉዳይ ሚኒስቴሩ በድረገጽ ባወጣው የዶክተር ጌዲዮን ሙሉ ግንግር ላይ አስፍሯል። ለግጭቶቹ ዋነኛ ምክንያት አድርገው ከጠቀሷቸው ጉዳዮች ውስጥ አንዱ የኤርትራ መንግስት በኢትዮጵያ የውስጥ ጉዳዮች ላይ እንደሚፈጽም ያመላከተው ጣልቃ ገብነት ነው። የኤርትራ መንግስት በኢትዮጵያ ውስጥ የፖለቲካ ጉዳዮች ላይ አቋም መያዝ፣ ሀሳብ ማቅረብና በንቃት መሳተፍ ጭምር መብት እንዳለው ይሰማዋል ሲሉ ሙግታቸውን በማሳያ አስደግፈዋል። ከዚህ በተጨማሪ የኤርትራ መንግስት አመራሮች ኢትዮጵያ ላይ መጠነኛ ፍላጎት ላላቸው ሁሉም ኃይሎች ራሱን መገልገያ አድርጎ የማቅረብ ዝንባሌ እንዳለውን በማሳያ ነጠቅ የአገሪቱ አመራር ለሶስተኛ ወገኖች ቀጠናዊ ተቀጽላ ሆኖ ለመንቀሳቀስ ያለው ብርቱ ፍላጎት በመጥቀስም ወንጅለዋል። የውጭ ጉዳይ ሚኒስቴሩ ከኤርትራ ጋር በተያያዘ ያነሱት ሌላኛው ሀሳብ ኢሳያስ ዶክትሪን በማለት የጠሩት ጉዳይ ነው። ይህ ዶክትሪን የኤርትራ ራሷን በራሷ የምታስተዳድር አገር ሆና የመቀጠል ጉዳይ በኢትዮጵያ የጸጥታ መደፍረስ መከፋፈልና አለመረጋጋት ላይ እንደሚመሰረት ያሳስባል ብለዋል። በዶክተር ጌዲዮን ገለጻ መሰረት ይህ ዶክትሪን ኤርትራ በኢትዮጵያ ላይ ተቀጽላ አድርጎ ለመጠቀም ከሚፈልጉ አካላት የመነጨ ነው። ኤርትራ በኢትዮጵያ ለዋላዊነት እና የግዛት አንድ ማስተዳደርነት ላይ ከፍተኛ ትንኮሳና ጥሰት መፈጸሟን ለታዳሚዎችም ተናግረዋል። በአሁኑ ወቅት የኤርትራ ወታደሮች በሰሜን ኢትዮጵያ የሚገኙ በርካታ አካባቢዎች ላይ አስተዳደራዊ ክፍሎችን ተቆጣጥረው ይገኛሉ ያሉት የውጭ ጉዳይ ሚኒስቴሩ፣ እነዚህ ቦታዎች ሙሉ በሙሉ በኢትዮጵያ ሉዓላዊ ግዛት ውስጥ የሚወድቁ መሆናቸውንም ገልጸዋል። በተጨማሪም የኤርትራ መንግስት በመንግስት ላይ መሳሪያ ላነሱ ቡድኖች ቁሳቁስ ድጋፍ በማድረግ በኢትዮጵያ ውስጥ ጉዳይ ጣልቃ የገባ መሆኑንም በማንሳት ወንጅለዋል። ዶክተር ጌዲዮን እነዚህ የአስመራ መንግስት እንቅስቃሴዎች ኢትዮጵያ ራሷን የመከላከል ህጋዊ መብቷን ለማስከበር በቂ መሰረት እንደሆነም ተናግረዋል። ይህም ቢሆን ግን መንግስት በጉዳዩ ላይ እርምጃ ከመውሰድ እንደታቀበም አክለዋል። ኢትዮጵያ በሉዓላዊነትና በግዛት አንድነቷ ላይ ከፍተኛ ትንኮሳና ጥሰት እየተፈጸመባት ቢሆንም ራሷን የመከላከል ህጋዊ መብቷን ተግባራዊ ከማድረግ መታቀብ ላይ ነች ሲሉ መንግስት ወስዶታል ያሉትን አቋምም አብራርተዋል። ይህ አጸፋ ምላሽ ከመስጠት የመታቀብ አቋም ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ እንደሌለበትም አሳስበዋል። የኢትዮጵያ መንግስት በዚህ ፖሊሲ የሚጸነው እስከሚችለው ድረስ ብቻ መሆኑንም አስገንዝበዋል። የቀጠለው የኤርትራ ጸባ ጫሪነትና ትንኮሳ ከዚህ በላይ መታቀብ ይበልጥ አስቸጋሪ እያደረገ ያደርገው ብለዋል። የውጭ ጉዳይ ሚኒስቴሩ በትላንት መድረክ ላይ ስለ ኢትዮጵያ የባህር በር የማግኘት ፍላጎት እንዳነሱም መስሪያ ቤታቸው መረጃ ያሳያል። ዶክተር ጌዲዮን የባህር በር ለኢትዮጵያ የህልውና ጉዳይ መሆኑን እንዲሁም ከ130 ሚሊዮን በላይ የሚሆን የአገሪቱ ህዝብ ዘላቂና ደህንነቱ የተረጋገጠ ባህር እንደሚያስፈልገው በመጥቀስ ከዚህ ቀደም መንግስት ባለስልጣናት የተነሳ ሀሳቦችን በድጋሚም አንጸባርቀዋል። በተጨማሪም ዶክተር ጌዲዮን አሰብ ወደብ በኢትዮጵያ መንግስት በዋነኛነት ቅድሚያ የሚሰጠው ጉዳይ መሆኑን እንደተናገሩ መድረኩን ባዘጋጀው ሆርን ቪው ድረገጽ ባወጣው የውይይት ቅንጭፍ ሀሳብ ላይ ሰፍሯል። መንግስት ይህንን አቋም የያዘው አሰብ ወደብን በተመለከተ የፈጸመውን ታሪካዊና ህጋዊ ስህተቶችን ለማረም ካለው ፍላጎት የመነጨ ብቻ እንዳልሆነም አስረድተዋል። ኢትዮጵያ ከኤርትራ መገንጠል በፊትና በኋላ በወደቡ ላይ ከፍተኛ መጠን ያለው ሀብት ማፍሰሷ የአሰብ ወደብ ቅድሚያ የሚሰጠው ጉዳይ ለማድረግ ምክንያት እንደሆነም ገልጸዋል ተብሏል። ከኢትዮጵያ አስገዳጅ ኢኮኖሚያዊ ሁኔታዎች፣ ዲሞግራፊያዊ እውነታዎችና ታሪካዊ ሁኔታዎች የተነሳ መንግስት የሚያነሳው የባህር በር ፍላጎት ፍትሐዊ፣ ምክንያታዊና ቅቡልነት ያለው እንደሆነም አስምረውበታል። ዶክተር ጌዲዮን በኢትዮጵያና በኤርትራ መካከል ያለው ውጥረት ሊፈታ የሚችለው በሁለቱ ሀገራት መካከል በሚደረግ ቀጠና የኢኮኖሚያዊ ውህደት በመፍጠር ነው የሚል አቋም በመግለጽ አቅርበዋል። የኢትዮጵያ ዘላቂና ደህንነቱ የተረጋገጠ ባህር በር የማግኘት ፍላጎት በዚህ አካሄድ መፍትሔ እንደሚያገኝም አስረድተዋል። ኢትዮጵያ የአሰብን ወደብ በዘላቂነትና ደህንነቱን በተጠበቀ መልኩ ለማግኘት የሚያስችላት ሌሎች አማራጮች መንገዶች ለመከተል ዝግጁ መሆኗንም ተናግረዋል። ይህ አይነቱ አማራጭ የኢትዮጵያ የረዥም ጊዜ ፍላጎት የሚያሟላ እና ለኤርትራ ጠቃሚ እንደሚሆንም አክለዋል። በኢትዮጵያና በኤርትራ መካከል የሚታየው መካረር ለመፍታት የሚደረግ የዲፕሎማሲ ጥረት የሚከሽፍ ከሆነ ቀጣዩ እርምጃ ምን ሊሆን እንደሚችል ለውጭ ጉዳይ ሚኒስቴር ጥያቄ እንደቀረበላቸው የሆርንቪው መረጃም አመላክቷል። ዶክተር ጌዲዮን ለዚህ ጥያቄ በሰጡት ምላሽ የኢትዮጵያ መንግስት በማንኛውም መንገድ ጦርነት ለማስወገድ ቁርጠኛ መሆኑን በ አጽንኦት እንዳነሱም ተጠቅሷል። የውጭ ጉዳይ ሚኒስቴሩ ማብራሪያቸውን ባቀረቡበት ጊዜም መላው የአፍሪካ ቀንድ ቀጠና ካለበት ደካማ ሁኔታ አንጻር ሌላ ዙር ጦርነት አውዳሚን ይሆናልን ብለዋል። የኢትዮጵያ መንግስት ለኤርትራ አጸፋ ምላሽ ከመስጠት የተቆጠበውም ከዚህ የተነሳ እንደሆነም ተናግረዋል። የኢትዮጵያ መንግስት የሁለቱን አገራት የወደፊት እጣፈንታ ለመቀየር ለሚደረግ ንግግር ዝግጁ መሆኑን የገለጹት ዶክተር ጌዲዮን ዓለም አቀፍ ማህበረሰቡ በኤርትራ ላይ ተጽዕኖ እንዲያደርግም ጠይቀዋል። የኤርትራ መንግስት በኢትዮጵያ ላይ የሚፈጽመውን ትንኮሳና ጥሰት አቁሞ በቅን ልቦና ውይይት እንዲደረግ ዓለም አቀፍ ማህበረሰቡ ግፍ ፊት እንዲያደርግና እንዲያበረታታም ጥሪ ያቅርበዋል ተብሏል። በአዲስ አበባ በሚገኙ ዘላቂ ማረፊያ የቀብር ቦታዎች ላይ ህገወጥ ደላሎች ከተመን በላይ እያስከፈሉ ነው ተባለ። ወዳጅ ዘመዱ አርፉባቸው ሐዘን ገጥሟቸው የቀብር አገልግሎት ለማግኘት ወደ ዘላቂ ማረፊያ የሚሄዱ ሐዘንተኞች በህገወጥ ደላሎች ተዋክበው ከተተመነው ብር በላይ እየተጠየቁ እንደሆነም ተነግሯል። ይህንን የተናገሩት በቀጨኔ ዘላቂ ማረፊያ የቀብር አገልግሎት ቡድን አስተባባሪ የሆኑት ድሪባ ገመቹ ናቸው። ደላሎቹ መንገድ ላይ ጠብቀው የት እንደሚሄዱ ጠይቀው ተጎጂዎቹን በማዋከብ አለቃ እነሱ እንደሆኑ በመጥቀስ አገልግሎቱን በፍጥነት እንደሚሰጡ ተናግረው ተጨማሪ ክፍያ እየጠየቁ ነው ተብሏል። በጉለሌ ክፍለ ከተማ የከተማ ውበትና አረንጓዴ ልማት ጽፈት ቤት ኃላፊ ኤደን ካሳ በከተማ አስተዳደሩ የወጣ የቀብር ክፍያ ተመን ቢኖርም እንዲህ አይነት ህገ ወጥ ተግባራት አይኖሩም ማለት አይቻልም ብለዋል። ውድ የክንፋን መረጃ ቤተሰቦች ለመሆኑ አሁን ላይ በዘላቂ ማረፊያ የቀብር ቦታዎች ላይ የክፍያ መጠን ስንት ነው? ሐሳባችሁን በኮሜንት ላይ አሳውቁን።